ናል እስኪ ወደ ቀጣዩ ወሬያችን እንሂድ። ከሶስተኛ ፎቅ ላይ የወደቀችውን ልጃችንን ማሳከሚያ እጃ ጠረን የሚል ቤተሰብ አለ ስትል ነበረ። አዎ እንግዲህ ከወራቶች በፊት ነበረ ከሶስተኛ ፎቅ ላይ ወድቃ ወደ ሕክምና ሄዳ ነበረ። ግን ሕክምናው ሙሉ ለሙሉ ምንም መፍትሄ እስካሁን አላመጣም። እሳቸውንም የስልክ መስመራችን ላይ ያገኘ ናቸው ይመስለኛል ወላጅ አባቷ ናቸው እንደምን አመሹ እንደምን አሉ ጋሽ ገብረ መድህን አለው አለው ይመስገን አምላክ አለሁኝ አለን አለን ወጣት ሌኒ ገብረ መድህን ከፎቅ ላይ ተከራይታ የምትኖርበት ፎቅ ሶስተኛ ከሶስተኛ ፎቅ ላይ ነው ወደቀችውና፣ የጤና እክል ያጋጠማት የሚል ወሬ የሰማን እና፣ መጀመሪያ እስኪ ከዛ እንነሳ፣ ምን አጋጥሟት ነው? እኔ ያጋጠማት ነገር ምንም እስካሁን አፋፍነት የለውም፣ የሚታወቅ ነገር የለውም። ያው ስልክ ብዙ ጊዜ ታወራ ነበረ ነው የሚሉኝ። ስልክ እያዋላ ስለነበረች ምንም ሞባይልም አልተገኘም። መሴጅም የተጻፈ ነገር፣ የተነጋገረች ነገር ምንም እናውቀው ነገር የለም። ይህን ገጠማት ብሎ የሚወስነው ነገር የለም። ያው እሷ ነቅታ አካል ተናገረች በስተቀር ምንም አልታወቀም። ከማን ጋር ነበር የምትኖረው? ወይ ብቻዋን ነበር የምትኖረው? ብቻዋን ነው ተካራይ ታምትኖረው። አንድ ልጅ እናት ናት። የሶስት አመት ልጅ አለቻት። ያው የራሷ ስራም ነበራት። ያው ተቀጣሪ ነው የምትሰራው ተካራይ ታምትኖረው እዚህ ዓለም ባንክ አካባቢ ስለዚህ አሁን ላለፉት እንግዲህ በርከት ላሉ ወራት ራሷን አታውቅም። ራሷን ስታ ሆስፒታል ሕክምና ላይ ነች የሚለው መረጃ እውነት ነው ጋሽ ገብረ መድህን? ማለት መጀመሪያ የዛሬ አምስት ወር ነው የወደቀችው። ዛሬ ሀያ ዘጠኝ አይደለ ሀያ ዘጠኝ ግንቦት ነው የወደቀችው። ከዛ በኋላ ወደ ገልህ ሆስፒታል ነው ያወሰድናት ግሎች ብቻ ለሶስት ወር ከአስራ አምስት ቀን ቆይታለች። ያው በህዝብ እርዳታ ከምዙ ደሽትም ያው እንደዚህ እንትን ብሎ ተሰባስቦ በሚዲያ በምናምን ተሰባስቦ ነው ስታከመ የቆየች ለሶስት ወር ያክል። እኔ ምንም የለኝም። ያው እሱ ስላልበቃ እዛ ያለው ሁኔታም ትንሽ ከበደ ስለሚል፣ ይህ ጊዜ ሊወስድ ስለሚችል ያው ወደ ቤት ስራት የተባል ነው። ብሩም ስላለቀ እንጂ መጀመሪያም ተጠይቆ እንደዚህ ተረድቻለሁ። የተወሰነ ሶስት ወር ከአስራ አምስት ቀን በስ ታከመችው ከዛ በኋላ ግን ከሶስት ወር ከአስራ አምስት ቀን በኋላ ወደ ቤት ነው የወሰድኳት። አሁን ቤት አሁን ቤት ነው ያለችው። ስለዚህ ላለፉት ሰባት ወራት አካባቢ አሁንም ራሱ አንድ ሰዓተች ቤት ሕክምና እየተከታተለች ነው ሊባል ይችላል። አዎ አሁን ራሱ በቃ እንዲያውም አቅሜ ስለተወሰ- ውስን ስለሆነ በቃ ምንም ማድረግ አልቻልኩም። መድኃኒት ተቋርጦበታል። ያልተቋርጡ በአፈንጫዋ ነው ምግብ ትወስደው

የታዩ ነገሮች ናቸው። ማሻሻል የሚባለው መጀመሪያ በቀጥታ የገባችው ጉን ሰላሳ የገባችው አይስ ውስጥ ነው የገባችው። አይስ ስለ አንድ ወር ቆይታለች። ከዛ በኋላም እንደው እንደወጣች ከአይስም በኦክስጂን ነበር የምትተነፍሰው። አሁን ያለ ኦክስጂን ነው የምትተነፍሰው በራሷ የምትተነፍሰው። በርግጥ ያው ከአይስም ወጣለች ያው ኦክስጂንም አመጋገብ ሁኔታ ግን አጥሚውት ወተት ምትወስደው ምንም እራሷ መገላበጥ አችልም መናገራችን መጋገራችን ባችን ማገላበጣት በየሶስት ሰዓቱ በየሁለት ሰዓቱ። መሻሻል የሚባለው በቃ መተንፈሳ የታየ ነገር የለም። በቃ አሁን ስትነካካት ሰውነቷ እንደ ኩበት ነው፣ በቃ የሚደርቀው እግረጅዋ ምናምን ወገባ ሙሉ ድርቅ ነው የሚለው ትርሶ አሁን አለህ አለ ያው ጋር ግን ዳር አለ ሁለት ልጆች ሌሎች አሁን ቤተ ውስጥ ነው ያለችው። የህክምና ተስፋው ግን እስከምን ድረስ ነው? ህክምና ምን አሉት ዶክተሮቹ ምን አሉ? እርሶ ሲያናግሯቸው ምን አሏቸው? የህክምና የሚሉ ምንድን ነው? ነርቭ ምት ነው የሚሉ በቃ ነርቭ ምት ያለባት ሄደሩ ብት ደግሞ እንግዲህ ወይ አቅማችን ያዩ ሊሆን ይችላሉ። ምን እንደሆነ አላውቅም። ነሩ ምታለባት ከኋላ አካባቢ ነው የሚሉት። ለዛ ነው የምታዳርቀው ሰውነቷ የሚዳርቀው ነው የሚሉት። እና እኔም እዛ ከበደኝ፣ ብሩም አለቀ፣ ምንም አልችልም። እንግዲህ የተቻለ ቦታ ወሰደው ለማስመርመር እራሱ እኔ አቁም ስለሌለኝ፣ በከራይ ቤት ነው የምኖረው፣ በጥሮታ ገንዘብ የምናኗረው ስለዚህ ዝም ቢያ ፋፍሾ ወደ ቤት ወሰድኳት ቤት ነው ያለችው። አሁን አይዞት። እንግዲህ የኢትዮጵያ ንግድ ባንክ ጋሽ ገብረ መድህንን ማገዝ ለምትፈልጉ ወጣት ሌኒ ገብረ መድህን ቀደም ሲል እንግዲህ አባት ናቸው እንደ ገለጹት ከሶስተኛ ፎቅ ላይ ከምትኖርበት ቱሉ ዲምቱ ተከራይታ ከምትኖርበት ሶስተኛ ፎቅ ላይ ወድቃ አሁን እንግዲህ አየር ጤና በሚገኘው ስረዳ ነበር አፍራን ሆስፒታል፣ ኮማ ውስጥ ነበረች። አሁን ወደ ቤት መታለች ብለዋል ወላጅ አባቷና አልቻልኩም ስለዚህ አግዙኝ እያሉ ነው። ባንክ ቁጥሮ አንድ ዜሮ ዜሮ ዜሮ ዜሮ ሶስት አራት ሁለት ዘጠኝ አንድ ሁለት ዜሮ ሁለት የሚለው ነው ጋሽ ገብረ መድህን ዜሮ ሁለት መጨረሻ ስለዚህ እሱን ያው እንጽፍላችኋለን በነገራችን ላይ ይህን ፕሮግራም እየተከታተሉ ነው። የዶክተር ያሬዲ ሳያስ የኒሮ ሳይንስ መጽሐፍ አሁን ገበያ ላይ በጣም ይወደዳል ና የሺህ ብር ልግስና ማለት ለጤና ድጋፍ አድርገዋል። ልክ እንደሳቸው ሁሉ ሌሎችም በመላው ዓለም ያሉ የተሪያስ አዲስ ተመልካቾችም ያግዛሉ ብለን ተስፋ እናደርጋለን። ምናልባት ቅድም ያሉኝ ነው ይሄ የመውደቋ የአደጋው ምክንያት አለመታወቁ ግን አሁንም ቢሆን እሱንም በተመለከተ ጎን ለጎን ምን እንደተፈጠረ ማጣራት የሚያስፈልግም ይመስለኛል ያው የህክምናውን ጉዳይ እርሶ ስላስቀደሙ ነው እንጂ ቅድም እንዳሉት ምናልባት ስልኩ ቢገኝ ብዙ መረጃዎች ማግኘት ይቻላል እዛ ላይ ስለ ስልኩማ መጀመሪያም ብዬ ነበረን ይሄ እስካሁን አልተገኘም። ከጓደኞች ጋር ያለው አልተገኘም። እጠፋብን ነው የሚሉኝ። ያው እስካሁን ድረስ አልተገኘም ስልኩ ጠፍቷል። ከእጇ ማለት ነው ወድቃ ወይንስ ሰው ገፍቶ፣ ይሄ የተረጋገጠም ነገር የለም አይደለ? ምንም ምንም በቃ ምንም የተረጋገጠ ነገር የለም። ምንም በቃ ምንም አሁን ራሷ ነቅታ እስካልተናገረች እሷ ጋር ያለ በእውነት ካልተናገረ ምንም ማንም አያውቅም። ሰው የለም። ግን ወደ ፖሊስ ሄዷል ጉዳዩ። ፖሊሱ በእርግጥ ይዞታል፣ በእንትን ይዞታል፣ በምርመራ ደረጃ ይዞታል ያን ሰዓት በዚገብ ላይ ያለ መንደጻፈች እንዴት ለሆነ ያው እንግዲህ ፖሊስም የራሱን ስራ ይሰራል ብለን እናምናለን። በተለይ ስልክ ከማግኘት ጋር ከተቋማት ጋርም ኮሚኒኬት የማድረግ ነገሮች መኖር ካለባቸው በዛ መንገድም ይሰራል ብለን እናምናለን። ግን ሰይፍዬ የአካውንት ቁጥሩን አዎ እስክሪናችን ላይ ምንጽፋለው እንግዲህ ምን ማለት ይፈልጋሉ ጋሽ ገብረመድህን? ምክንያቱም ልጆት ላለፉት ሰባት ወራት ኮማ ውስጥ ነው ያለችው። ለህክምና የሚወጣውም ገንዘብ ከአቅሞት ጋር እየተመጣጠነ አይደለም፣ አግዙኝ እያሉ ነው። እና እንደው ለመላው ኢትዮጵያውያን ማለት የሚፈልጉት የስንብት መልእክት ካለ። በእውነት እኔ እስካሁን ድረስም በኢትዮጵያ ህዝብ ሀይል ነው ያለችው። በኢትዮጵያ ትብብር ነው ያለችው። እኔ ምንም ይህን ያክል እንትን ያለ የለኝ ምን ራሴ በጥረታ በጥሮታ የምታድር ሰው ላይ በኪራይ ቤት የምኖር ሰው ላይ እስካሁን የሚያቆያት የኢትዮጵያ ህዝብ ነው። አሁንም ቢሆን ከእነሱ ጋር ነው ወደቅ ያለሁት ለዛ ነው አግዝ የሚለው እና የኢትዮጵያ ህዝብ በተቻለ አቅም ልጅ ሲሆን ድና አሁን ችግሯም ሊታወቅልኝ እና እኔ በጣም ነው እየተጎዳ ያለ ነው ራሱ እስካሁን ተሳሰብ፣ ስድስት ወር ራሱ እኔ ምንም ከእሱ አልተለየ ማለት ነው ልጆች የራሱ ጥማቸው ዋድና ያሉ አንድ ቀን እኔ ራሱ አንድ ጊዜ ብለች እየዋስቀለት በእውነት እና በጣም ከባድ ነው ለኔ፣ በጣም ከባድ ነው ሳይች መግባት በምችልበት ሰዓት አሁን ደ ውጭ ያለሁት እና አሁንም በነ ኢትዮጵያ ህዝብ ራሱ ያግዘኝ ነው የምለው በ ቢያንስ ቢያንስ የተሻለ ሕክምና የምታገኝ ከሆነ የተሻለ ሐኪሞች የምታገኝ ከሆነ እንዲያግዘኝ ነው የምለው። እና እኔ ያለሁት እንዲያው ለጠላት ማይ ድረስ እንኳን ወዳጅ ለጠላት ማይ ድረስ በእውነት እኔ በምጦርበት ሰዓት የልጅ ጠዋድ እንዳልቀር እንድተባበር ብዬ ነው በተትደም ጠይቀው። አይዞ። በዙሪያችን አብረውን የሚሰሩ የተለያዩ የህክምና ተቋማት ስላሉ እኛም እነሱን ለማውራት ጥረት እናደርጋለን። ጋሽ ገብረመድህን አይዞት፣ በርታ ይበሉ። ልጆት ሌኔ ገብረመድህን ጤናዋ ተመልሶ በሰላም ከእናንተ ጋር እንድትሆን እኛ እንመኛለን። እግዚአብሔር ጨርሶ እንዲምራት እኛም እንጸልያለን። አይዞት፣ እሺ። አሜን፣ አሜን፣ አሜን። ክፉ አይንካቸው። አመሰግናለሁ። እሺ፣ መልካም ምሽት። አይዞት፣ እሺ ትንሽ መልእክቶችን እንከታተልና ከዛ በኋላ እንመለስ። በያላችሁበት እንግዲህ እስከ ሌሊት